ኢትዮጵያ መድን በካፍ ሻምፒዮንስ ሊግ የሚጫወትበት ሜዳ ወደ ካይሮ ዞሯል። ሁለቱም ይሄ በጣም እጅግ አሳዛኝና አሳፋሪ ነው፣ ለሀገራችን እግር ኳስ የሚያሳፍር ተግባር ነው የተሰራው። ግርምዬ፣ አዎ፣ ማብራሪያ ቢሰጡን ደስ ይለናል። አዎ፣ ለአድማጮች ግልጽ ለማድረግ ያክል በሜዳውም ከሜዳ ውጭም የሚደረገውን ጨዋታ ኢትዮጵያ መድን ከግብፁ ፒራሚድ ጋር በመደራደር እና በመስማማት ሁለቱም ጨዋታዎች እዛው ካይሮ ላይ እንዲደረጉ ተስማምቷል። አበበ ብቂላ ስቴዲየም እና ድሬዳዋ ስቴዲየም የኢትዮጵያ መድን ያስመዘገባቸው ነበሩ። ነገር ግን የአበበ ብቂላ ስቴዲየም በካፍ እውቅና ተነፍጎታል። ማሻሻያዎች ይደረጉ ተብሎ ነበር። እነዛ ማሻሻያዎች ስላልተደረጉ አበበ ብቂላ ስቴዲየም ተቀባይነትን አጥቷል። ስለዚህ በካፍ ተቀባይነት የላቸውም በሚል አበበ ቢቂላና ድሬዳዋ ስቴዲየም ተነስተው ነበር። በቀጥታ ወደ ኪጋሊ ወይም ሩዋንዳ ኪጋሊ ላይ በፔሌ ስቴዲየም ጨዋታቸውን ለማድረግ ሁሉን ነገር አጠናቀው ነበር። ነገር ግን የኪጋሊውም ሳይሳካ ቀርቷል። ፈቃድ ማግኘት አልተቻለም። ስለዚህ ኢትዮጵያ መድን ሌላ አማራጭን ሳይጠብቅ ከፒራሚድ ጋር እርስ በርስ ተደራድረው ጨዋታው ደርሶ መልስ የካፍ ሻምፒዮንስ ሊግ ጨዋታ የመድንም በሜዳው የሚያደርገውን ጨዋታ የመልሱንም ጨዋታ እዛው ፒራሚድ ካይሮ ላይ እንዲደረግ ተወስኗልና፣ ብዙ ጊዜ እንደዚህ አይነት ነገሮች ሶፊ፣ የጥቅም ድርድሮች ሊኖሯቸው ይችላሉ፣ ያስጠረጥራሉ። ከዚህ በፊትም ሶፊ፣ ታስታወስ ከሆነ ቅዱስ ጊዮርጊስ ከአልአህሊ ጋር በድርድር ሁለቱንም ጨዋታዎች ካይሮ ላይ ማድረጉ ይታወሳል። በድርድር ማለት ነው። ግን ኢትዮጵያ መድን ይህም ማድረጉ ልክ አይደለም። ድርድሮች ሲኖሩ ክብርን ነው የምታጠው፣ ያውም መድን ከፊት ለፊት የሀገራችንን ስም አስፍሮ ኢትዮጵያ መድን ተብሎ ማለት ነው። እና እንግዲህ ድርድር ስታደርግ ወይ እናንተ ሜዳ ለማድረግ እንደዚህ አይነት ጥቅም ስጡኝ፣ ሊኖር ይችላል አለ እንጂ አሁን ፒራሚድ እኮ የሁለቱንም ወጪ ፒራሚድ ነው የሚሸፍነው። በተጨማሪም ለኢትዮጵያ መድን የሆነ ገንዘብም ይሰጣል የሚል መረጃ ይነገራል። ለኢትዮጵያ መድን እየተባለ ነው ያለው በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን አመራሮች የተሻለ አማራጭ ለማግኘት ጥረት አድርገው ነበረና አቶ ኢሳያስ ጅራ ጨምሮ የፌዴሬሽኑ አመራሮች የለም፣ ሀገር አታዋርዱ፣ አታሳፍሩ፣ አታሳፍሩ በሚል አቋም ባካችሁ ድሬዳዋንም እንሞክር፣ ኬንያም ወይም ሌላ ቦታ ላይ ጨዋታው እንዲካሄድ እናርግ። የፖለቲካል እንድምታም ያለው ጨዋታ ነው ይሄ ኢትዮጵያና ግብጽ እንዲሁም ከዚህ በፊት ግብጾች እኮ ኢትዮጵያና ግብጽ የሚያደርጉን ጨዋታ ኑ የፈለጋችሁትን ያህል ገንዘብ እንስጣችሁ ግብጽ ላይ ተጫዋቱ ብለዋቸው ነበር። ከገንዘባችሁ ክብራችን ይበልጥብናል ብሎ ነው ኢትዮጵያ። የክብር ጉዳይ ነው። እግር ኳስ ፌዴሬሽን 30 ሚሊዮን ብር አካባቢ አወጥቶ ጭምር ስፖንሰር ያደረገ ድርጅት ነው። የገንዘብ ችግር ያለበት አይመስለኝ። የገንዘብ ችግር ያለበት ተቋም አይደለም። ትልቅ ተቋም ነው። ስለዚህ ለምንድን ነው እነሱ ሜዳ ላይ ሄደው የምትጫወት የእነሱን አድቫንቴጅ ለምንድን ነው የምታስጠብቅላቸው? ሆም አወይም ተጫወትክላቸው ማለት ደጋፊ ያገኛሉ፣ የራሳቸውን ደጋፊ የሚያውቁት ሜዳ ላይ ነው የሚጫወቱት፣ አድቫንቴጅ እየሰጣቸው ከዛ ደግሞ እንግዲህ ደግሞ ውስጥ ውስጥ ድርድር የሚያደርጉ ደግሞ አንዳንድ ሰዎች ካሉ ደግሞ በግላቸው ወደ ኪሳቸው ገንዘብ አስገብቶ፣ ምናልባት ይሄ ግምት ነው፣ እንድትሸነፍ ሊያደርጉ ይችላሉ። ምንም ጥያቄ ነው። ለእኛም ይመቻል ለዳኛ የሚመቻል ለሁሉም ነገር የሚመቻል በራሳቸው ሜዳ ነው ከሆነ በአሸኮ ጋር ተደራርደ ካይሮ ላይ ሁለቱንም ጨዋታ ማድረግ ይሄ ስህተት ነው። ሌላኛው መረጃችን የኢትዮጵያ ሴቶች ብሔራዊ ቡድን ትናንት ከታንዛኒያ ጋር ባደረጉት ጨዋታ ሁለት ለባዶ ተሸንፈዋል። አፍሪካ ዋንጫ ለማለፍ ነው። ስለዚህ የመልሱ ጨዋታ በድሬዳዋ ስታዲየም ነው የሚደረገው። ድሬዳዋ ስቴዲየም ከአንድ ጨዋታ በኋላ የካፍ ተቀባይነቱ በድርድር ነው የተካሄደው የሚሉ ሀሳቦች ተነስተዋል። ባለፈው ደግሞ ድሬዳዋ ስቴዲየም ላይ በተመለከተ አይ፣ ፈቃዳለኝ ከካፍ እውቅናት ሰጥቶኛል የሚሉ ሁለት አከራካሪ ጉዳዮች አሉ። ይሄ ራሱ መጥራት እንዳለበት አምናለሁ። ግን ከአንድ ጨዋታ በኋላ የካፍ ፈቃዱ ይነጠቃል ወይም ለአንድ ጨዋታ ብቻ የተፈቀደለት የሚሉ አካላቶች አሉ። ሌሎቹ ደግሞ አይ በካፍ ስቴዲየሙ ፈቃድ አግኝቷል የሚሉ አሉ። ሌሎቹ በካፍ ምንም ፈቃድ አላገኘም ግን ለአንድ ጨዋታ ብቻ ነው በሚለው ዞሮ ዞሮ ግን የኢትዮጵያ ሴቶች ብሔራዊ ቡድን የፊታችን ማክሰኞ የመልሱን ጨዋታ በድሬዳዋ ስቴዲየም ከታንዛኒያ ጋር ያደርጋል። ሁለት ጎልና ከዛ በላይ ማስቆጠር ይኖርበታል። ሁለት ጎል ካስቆጠረ ወደ ፔናልቲ የሚያመራ ይሆናል። ከዛ ከተሳካለት ወደ ሞሮኮ የአፍሪካ ዋንጫ አልፋል። ግን ታንዛኒያ አድቫንቴጅ ወስዳለች ሁለት ለባዶ በማሸነፍ ትናንት የነበረውን የኢትዮጵያ ሴቶች ብሔራዊ ቡድን ወይም ሉሲዎቹን ታንዛኒያ አሸንፋል። ጠባብ ውጤት ነው። ይቻላል። የሚቻል ነው የሚመስል ቢያንሳቸውን ወደ ፔናልቲ ለመሄድ ካለበዚያም ደግሞ በሶስት ጎል ለማሸነፍ የሚደረግ ነው። በነገራችን ላይ የአቶ ኢሳያስ ጅራ በካፍ ውስጥ መግባት አንዱ ጥቅሙ ይሄ ነው። ሜዳ ላይ የድሬዳዋ ስቴዲየም እንዲፈቀድ ያደረጉት እርሳቸው ናቸው። ያው እንትን መሰጠት ላለበት ሰው መሰጠት ስላለበት ነው። በነገራችን ላይ ክሬዲት መሰጠት ያለበት ሰው ክሬዲት መሰጠት አለበት። እዛ አባል በመሆናቸው ኮንታክታቸውን ተጠቅመው ነው ይሄ ውድድር ድሬዳዋ ላይ እንዲካሄድ እያደረጉ ያሉት እንጂ በቢቅላም የአዲስ አበባ ስቴዲየም ውድቅ ተደርጓል እና የድሬዳዋን ግን በከፍተኛ የእርሳቸው ዲፕሎማሲያዊ ስራ የመጣ ነውና ያው ቴንክ መባል አለባቸው ነው ማለት ነው። ያው ግን የኢትዮጵያ ሴቶች ብሄራዊ ቡድን እግር ኳሳችን ምን ያህል ከድጡ ወደ ማጡ እየወረደ እንደሆነ ማሳያ ነው። የወንዶች ብሔራዊ ቡድን በየትኛው መድረክ ላይ ዋጋ ያጣ ብሔራዊ ቡድን ነው፣ የሴቶች ብሔራዊ ቡድን አሁን ደግሞ ከታንዛኒያ ጋር የመልሱን ጨዋታ የሚቀለበስ ከሆነ እሰየው። ግን ታንዛኒያ ትንሽ ጠንከር ያለ ስብስብ አላቸው። የታንዛኒያ ሴቶች